እያንዳንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ሰላም ላችኋለሁ ሰዎቼ። እንደምንቆያችሁ እንደምናላችሁ ጊዜ ሳተሰጠን አምላክ ጌታችን መራየታችን ኢየሱስ ክርስቶስ ከሰማይ አባቱ ከአብ ከሕያው መንፈሱ ጋር ስሙ ብሩክና ምስጉን ይሁን። በእውነት በጸናችንና በተዘረጋች እጁ የኤርትራን ባህር እንደከፈለ የሞትን ባህር ከፍሎ በመስቀል ላይ ቅዱስ ደሙ ንጹሕ ደሙ ፈሶ ለዘላለም ሕይወት ስላፈለሰን ስሙ በዘላለም የተመሰገነ ይሁን። በዚህም ደስ ይለናል ጊዜ እናመሰግነዋለን። እንግዲህ ቤተሰቦቼ ወደ መልእክቴ ከመግባቴ በፊት ትናንትና አንድ ሳምንት ለሰባት ቀን የምስጋና ጊዜ ሊኖረን ማስታወሻ አስቀምጬ ነበር። ያው የሰኔ ጾም የሐዋርያ ጾም ይባላል በቤተክርስቲያን በአዋጅ ከሚጾሙ ጾሞች አንዱ ነው፣ አጽዋማት አንዱ ነው። ጌታችን ካረገ መንፈስ ቅዱስ ከወረደ በኋላ ሐዋርያት ወደ አገልግሎታቸው ሲወጡ የጾሙት ስንጾም በማሰብ ምንጾመው ነው። ለአጋጣሚ ደግሞ ዘንድሮ በጣም አጭር ጊዜ ነው የምንጾመው ሐምሌ አምስት ስለሆነ የሚፈታው ምናልባትም ለሀያ ቀን ሊሆን ይችላል ብንጾመው። መጾም ማንችል ሰዎች አቅማችን በላይ የሆነብን ሰዎች ግን ዕሮብና ዓርብን መጾም ይገባናል። እንደዚሁም ደግሞ ትናንትና በላው ጠዋት በላው ዛሬ እንዴት መጾም ይችላለሁ የሚሉ ሰዎች ከቆሙበት መቀጠል ይችላሉ። ግን በዋናነት ባለፈው እንደጠቀመን በእግዚአብሔር ፊት ለምስጋና የምንቆይበት ሰባት ቀን ይኖረናል። እግዚአብሔር ያደረገላችሁን እያሰባችሁ አመስግኑ። በማመስገን ግንብ እናፈርሳለን። ሀገራችን ሰላም፣ ምድራችን ሰላም እናረጋለን። እግዚአብሔር የታመን አምላክ ስለሆነ የምናምኑ አምላክ ያሻገረናል፣ እናምነዋለን። ይህንን አድርጉ። ሁለተኛ በጸሎት አስቡን ያሉ ቤተሰቦች አሉ በተለያየ ጉዳይ በተለያዩ ችግሮች ውስጥ ያሉ ዝርዝር ነገሩን አልናገርም። አንዳንዶች ጉዳያቸው የግል ስለሆነ እንዳይሰማቸው፣ እንዳይከፋቸው በአጠቃላይ እሱ የሰማይ አምላክ ስለሚያውቅ በፍቅር እንድናስባቸው ይፈልጋሉ። አስቧቸው። አስቦን ያሉትን ሁሉ የሰማይ አምላክ አንተ አስባቸው በሉ። በጌታችን በኢየሱስ ክርስቶስ በእርሱ ያለ ክብፅ ለሱ ለአብ እና ለመንፈስ ቅዱስ ይገባል። እሱ ይሰማናል፣ እናምናለን። እንግዲህ ዛሬ መንፈስ ቅዱስ ሊያስተምረን የሚገባው ነገር በጣም ከባድ በጣም ከባድ። አንዳንዴ ለጠፋን የመጣ ነገር የሚመስል ነገር ከፊት ለፊታችን ሊቆም ይችላል። ወይም እንደዛ አይነት ነገር አሁን ገጥሞን ቢወታችን እየታገለ ልንሆን እንችላለን። ትናንትናም አልፎ አይተን ይሆናል፣ ወይም ደግሞ ወደፊትም ሊመጣብን ይችላል። እንዴት ነው የምንሻገረው? እግዚአብሔር ለእያንዳንዱ ጉዳያችን መሻገሪያ መሰላል አበጅቶልናል። ምክንያቱም የእኛ መሻገር ከምድር እስከ ሰማይ የሚደርስ መሰላል ነው። የሆነ አንድ ቦታ የሚሰበር አይደለም። በእኛ በእሱ የምናምን እኛ ልጆቹ ምን ጊዜ መንገዳችን በተዘረጋ መሰላል የተሞላ ነው። አባታችን ያዕቆብ እንደኛ ነው። በሕይወት ዘመኑ በትግል በሰልፍ ያደገ ሰው ነው የኖረ ሰው ነው። ከእናቱ ቤት ከወጣ በኋላ ትልቅ ትግል ይገጥመው ነበር ከፊት ለፊቱ። ስለዚህ እግዚአብሔር ከምድር እስከ ሰማይ የምትደርስ መሰላል ዘርግቶ አሳይቶታል። ይሄ እንግዲህ መውጫ አለህ ነው አንተ በእኔ መውጫለን መሰላሉ ላይ እግዚአብሔር ተቀምጦ ነበር ይላል። በእኔ መሻገር አለ። ይሄው ለኛ ነው። ይሄው ለኛ እኛ ደግሞ የኛ ደግሞ መሰላል በጣም ድንቅ መሰላል መስቀል ነው። የኛ መሰላል ወደ ቅድስተ ቅዱሳን ወደ እግዚአብሔር አርያም የገባንበት ወደ ቀኙ ዙፋን የተጠጋንበት መስቀል ነው፣ መሰላል ነው። ስለዚህ ሰዎች የሚወጡበት የሚሻገሩበት ኃይል እንዳለን በተለይ ደግሞ በእሱ የምናምን በክርስቶስ የምናምን እኛ የደሞ ማህተም ያለብን እኛ ማናልፈውም ነገር እንደሌለ የሚያሳይ የተስፋ ኪዳን ነው። ዳዊት በማዕረግ መዝሙሩ ምን ይላል? በመዝሙር 123 እና በቅንፍ 124፣ እግዚአብሔር ከኛ ጋር ባይሆን እስራኤል እንዲህ ይበል። እግዚአብሔር ከኛ ጋር ባይሆን ፍ እግዚአብሔር ከኛ ጋር ባይሆንስ እስራኤል ያጋነነ እያደነቀ በአንክሮ ይህንን ይበል። እናንተ እግዚአብሔር እስራኤል፣ እናንተ እግዚአብሔር በሩካ ክርስቶስ በደሙ ባርኮ እስራኤል ያደርጋችሁ ሆይ እንዲበሉ ነው የሚል እንዲበሉ። እግዚአብሔር ከኔ ጋር ባይሆን ድሮ በምድረ በዳ ጉዞዬ፣ በሱዳን ስወጣ፣ በሊቢያ ስወጣ፣ በሶማሌ በጅቡቲ ስወጣ፣ እግዚአብሔር ከኔ ጋር ባይሆን ወደ አረብ ሀገር ስመጣ፣ ወደ ካናዳ ስገባ፣ ወደ አሜሪካ ስመጣ ሰው በሌለበት ምድር ብቻዬን እናቴን አባቴን ወንድሜቴን ትቼ እግዚአብሔር ከኔ ጋር ባይሆን፣ ከገጠር ስመጣ ዩኒቨርሲቲ ስመጣ አዲስ አበባ ስማር ጋምቤላ ስማር መቀሌ ስማር አሳይታ ስማር እግዚአብሔር ከኔ ጋር ባይሆን በሉ። ለነግድ መርካቶ ባልገባ ያኔ ስገባ እግዚአብሔር ከኔ ጋር ባይሆን፣ እናቴ ክስቲ እንጀራ እናቴ ቤት ስኖር ስታገል ያኔ እግዚአብሔር ከኔ ጋር ባይሆን በሉ። ይህ ብቻ አይደለም። ኃጢአተኛ ሆኜ ቆሽሼ አድፌ እግዚአብሔርን የማያቅ ሰው ሆኜ አጫሽ ሆኜ አመንዝራ ጋለሞታ ሆኜ በኖርኩባቸው በነዚያ መጥፎ የጨለማ ጊዜያት እግዚአብሔር ከኔ ጋር ባይሆን ምን ሆን ነበር? በሉ ከዳይት ጋር ምን ሆን ነበር? ፈንጂ አምካኝ ገብቶ አዳኙ ታዳጊው ገብቶ በያተርፈ ኖሮ ዛሬን የት ነበር፣ ነው የመዝሙሩ መነሻ። ድንቅ ነው። ይቀጥላል። እግዚአብሔር ከእኛ ጋር ባይሆንና ሰዎች በእኛ ላይ በተነሱ ጊዜ፣ ቁጣቸው በላያችን በነደደ ጊዜ፣ በዚያን ጊዜ ሕያዋን ሳለን በዋጡን ነበር። ሰዎች ናቸው የተጠቀሱት እዚህ ጋር። ለሰው ሁልጊዜ ከባድ ጠላቱ ሰውን አይራይቶችን ወይም ጥራራዊቶችን በብልሃት ያልፋል። ሰውን ግን በእግዚአብሔር ክንድ ብቻን ማለፍ የሚቻል። አንዳንዴ ሰው ወዳጅን መስሎ ጠላትም ሆኖ በግልጽ ከባድ ጥቃት ይፈጽማል። እንደ ሰው አስፈሪ፣ እንደ ሰው ጎጂ የለም። ጌታ ኢየሱስ ክርስቶስ በወንጌል ከሰዎች ተጠበቁ ያለ ለዚህ ነው። ለምን ሰው ያጠቃል? ትንሽ ቁመቱ ለምትር ማይሞላ ስጋ ለባይ ሰው ከውስጡ ውቅያኖስ የሚያክል የተንኮልና የወጥመድ ማዕበል ማውጣት ይችላል። ስለዚህ ሰው በላይ በተነሳ ጊዜ፣ ሰዎች በእኔ ላይ በተነሱ ጊዜ ሰዎች ብዙ ናቸው። ትዳር ጓደኛ ይሆናል፣ ጓደኛ ባልንጀራ የነበረ ሰው ይሆናል፣ ቅርብ ዘመድ ይሆናል፣ ወይ የባል ዘመድ ይሆናል፣ የሚዝ ዘመድ ይሆናል፣ የሚቀናብን ከምትተነሱ የሚቀናብን የስራ ባልደረባ ይሆናል። ብቻ ግን ሰው ጠላት ሆኖ ይመጣብን ሰይጣን ደግሞ ያው እንደምታውቁት መንፈስ ስለሆነ ሰው ነው የሚፈልገው፣ በሰው አካል ነው የሚሰራው። ስለዚህ ሰው በተነሳብኝ ጊዜ ነው ይህን ያኔ ከነገር ባይሆን ቁጣቸውን በላይ በተደደ ጊዜ ቁጣ ብዙ ጊዜ ኃይለኝነትን ንዴትን፣ ዛቻን ያጠቃልለ ንግግር ነው ሰው እየዛተብኝ ተብኝ አጠፋሃለው እያለ በነበረ ጊዜ መቼም ምን ያህል ከባድ እንደሆነ በደንብ ነው የማውቁ። ይህን ነገር በሕይወት እናንተም ሰው ሊገለን ሲይዘትብን ሰምተን እናውቃለን። ይህ ሰምቻ ቃለሁ እናንተም ሰምታችሁ ይሆናል። እገልሃለሁ እገልሻለሁ የሚሉ ያለምንም ምክንያት እግዚአብሔር ቅባት በላያችን ስላለ፣ መንፈሱ በላያችን ስላለ የሚጠሉ ሰዎች እንድንሞት ሚዙቶ የነበሩ በቁጣ የሚነሱብን በጣም ብዙ ሰዎች ተነስተውብን ያውቃል። መቼም ጎልማሶች ሆነን ከሀያዎቹ እድሜ በላይ አልፈን ይህን ያላየን ሰዎች የለም። ከፍ እያለን ደግሞ ስንሄድ በእድሜ የበለጠ እናየዋለን፣ ከሰው ጋር የመኖር እድሉ ስለምናገኝ። እንግዲህ እናንተስ ስንት ሰው ተነስቶባችሁ እንደነበር እስቲ አስታውሱ። በተለይ አንደኛው ኃይለኛው ሰው፣ ለጥፋት የመጣ የሚመስል ሰው፣ እሱ ያጠመደው ወጥመድ ከያዘ ከነ ቤተሰብህ ሊጥልህ የሚችል አይነት ሰው ከፊት ለፊት ቆማ ያውቅም ወንድሜ በቤትስ እንደዛ ተንቀጥሞ ሻቅ እንቅልፍ አጥተን ያደርንበት ሰው። እኔ አንድ ነገር ልንገራችሁ። ወደ አንድ ክፍለ ሀገር ቴዎሎጂ ተመረቅኩኝ። ወደ አንድ ክፍለ ሀገር ተመድቤ ሄድኩኝ እንዳገለግል እና ጳጳሱ የጻፉልኝ ደብዳቤ እንደኔ ቴዎሎጂ ያልገባ ሰው የሚሰራው ስብከተ ወንጌል ኃላፊ ሆኜ የተመደብኩ ማለት ነው። እኔ የሆንኩበት ኃላፊነት ከታች ሌላ ሰው እንደኔ ትምህርቱን ያልተማረ ሰው የሚሰራው ነው። እና እንግዲህ እሳቸው ትምህርት የተማረ ሰው ይስራው ብለው ይመስለኛል ደርበው ይሰጡኝ። ልክ ሲሄድ በቃ ምድሪቱ ትሆና አጠበቀች። እና ያ ሰው በየባልቴቶቹ በየሰፍ በየሀብታሞቹ በየቦታዊ ሄደ፣ እንዳይቀበለኝ ሰውኔን ወጥመድ እንዲያጠምድብኝ በጣም ይሰራል። ሌላው ቀርቶ ቤተክርስቲያን ስራዬ ላይ እንኳን ስራዬ ላይ ሂጄ በስማን ብዬ ለማስተማር ስፈልግ ስፒከር ይከለክለኝ፣ ያስጠፋብኛል። በጣም አስቸገረኝ። እነዚህ ደግሞ የሚያደርገው እኔ በዚህ መንገድ እሱን ልመልስለት ስለማልችል ነው። እኔ ባህሬ ከእሱ ባህሬ የተለየ ነው። እሱ በኃይለኝነቱ በጣም ያጠቃኝ ጀመር እና አንድ ቀን አዘንኩኝ። እግዚአብሔር ፊት ቆሜ ለምንድነው የመጣሁት ደግሞ ስለመፈልገው መስራት ማድረግ ስለመፈልግ አዲስ አበባ መሆን መማር መዘመር ምፈልግ ሲሆነ ክፍለ ሀገር ሄጄ መስራት ስለመፈልግ በጊዜው እንደዚያ ተሰማኝ። ለምንድነው እግዚአብሔር እዚህ የመጣሁት ትንሽ ነገር ባገለግል ብዬ ነው። ለምን እንዲህ ታደርጋለህ ብዬ ጸለየኩኝ። መንበር ፊት በእግዚአብሔር ታቦት የሚቀመጥ መንበሩ ፊት ቆሜ ጸለየኩኝ። መቅደስ ውስጥ ማለት እና፣ መነግራችሁ መቼም እንድትማሩበት የዚህን ኃይል እንድታዩበት ብዬ ነው። ከዛዛው መቅደስ ውስጥ ሌሊት ነበረ። እንቅልፍ ያዘ ሌሊት ስለተነሳሁኝ ትንሽ ደገፍ ብዬ አሸለበኝ። ማለት ሲያሸልበኝ፣ ሰውየው አሁን የምላችሁ ሰው በኃይል ትልቅ በትር ይዞ መቅደሱን መጋረጃ እንዴት አድርጌ ልንገራቸው? ይ በቀ ብክድ አድርጎት ይገባል። እግዚአብሔር መቅደስ እንደዚህ አይገባበት። እሱ ግን በአሁን በድሜ ነው የማየ። ብክድ አድርጎት ገባ፣ ቤት ውስጥ መቅደስ ውስጥ እኔ ያለሁበት ቦታ። ቀና ብዬ ስመለከተው እኔ ሊመታኝ ነው የሚመጣው። እጁን ወደ እኔ ሲዘነዝር ያ ዱላ በጣም የሚያስፈራ በትር ቀጤማ ሆነ ደረቅ ሳር ሆነ ማለት ነው ልክ ጎዝጉዛችሁት የምትጠርቁት ሳረጋ እንደዛ ሆ በሰበረከችሁ ላይ ነቃው ደንግጭ ማለት ነው። ከዛ እግዚአብሔር ምን እንዳለኝ ገባይ ማለት ነው። እናንተም ይገባችኋል። በጭም አልተረጉምላችሁ። ፊቴን ታጠብኩ፣ አስቀድስ ወጣሁ። ሀሳብ አቆምኩ። ምንም እንደማይፈጠርና በአገሎቴ እንደማሸንፈው ተሰማ። ያሸንፈ ወጣ። እንግዲህ እንዲህ አይነት ሰዎች አንዳንዴ በህይወታችን ውስጥ ይገጥሙናል። ይሄ በየቦታው በየትንበት መንገድ የሚዘጉብን መንገድ የሚዘጉብን መቼ ነው መገላገላቸው የምትሏቸው አይነት ሰዎች ይመጡናል ይመጡብናል። ቤታቸው ሰይጣን ዓለምን ያተላመሱ በሰው ነው፣ በሰው ክንድ ነው፣ በሰው እጅ ነው። እግዚአብሔር ሰይጣን የሰደበው በሰው አፍ ነው። እዮ ሲታገስ ሚስቱ እግዚአብሔርን ስደብ ስትለው የነበረው ብቻዋን አልነበረችም እና ሰዎች በእኛ ላይ በቁጣ በተነሱ ጊዜ ሲል ቀላል ቋንቋ አድጋችሁ እንዳታስቡት ነው። በተለይ ሰርታችሁ የምታውቁ ነግዳችሁ የምታውቁ ትዳር ኖሯችሁ ፍቅር ኑሯችሁ የምታውቁ ህይወትን የምታውቁ ሰዎች በደንብ ይገባቸዋል። ምክንያቱም እነዚህ ነገሮች ከሰው ጋር የሚሰሩ ናቸው። በዛን ጊዜ ህያዋን ሳለን በዋጡን ነበር። በዛም ጊዜ ውሃ ባሰጠመ ነበር። በነፍሳችን ላይ ፈሳሽ ባለፈ ነበር። በዛም ጊዜ የጎርፍ ውሃ በነፍሳችን ላይ ባለፈ ነበር ይል አሁን ምን መሰላችሁ፣ እንደዚህ አይነት ከባድ የሰው ቁጣና ማዕበል የሰው ቁጣና ነዴት ልክ እንደ ትልቅ ሱናሚ ነው። ዳዊት ይቆጠሩ ሱናሚ ጃፓን ያጠፋ ሱናሚ ታውቃላችሁ፣ በባህር ዳርቻዎች እንደሚነሳ ከተማ ንድ እንደሚያደርግ ሱናሚ አይነት ከባድ ነው። ፈሳሽ አያችሁ፣ ይህ ውሃ ፈሳሽ ውሃዎች ባሰጠሙን ነበረ በነፍሳችን ፈሳሽ ባለፈ ነበር፣ ጎርፍ በወሰደን ነበር። ለምንድን ነው በውሃ የመሰለው? የሰው ቁጣ ጠራርጎ ነው የሚወስዳችሁ። ቤታችሁን የነቀላ ትዳራችሁን ሊያፈርስ ይችላል። ለምሳሌ ስራሃን እንጀራ ሲነጥቅ ልጆች ይረባሉ የሚጠራርግ ይሆናል። የሰው ቁጣ እግዚአብሔር ካልጠበቀ በስተቀር የሚጠራርግ ትዳርሽን ፈተናው አስከቶብሽ ይሆናል። አንድ ሰው ቤቱ ሲፈርስ ልጆችሽን ኑሮሽን ሕይወትሽን ጥርግርግ አድርጎ የመውሰድ አቅም አለው። ጎርፍ የተባለው በዚህ ፈሳሽ ሆኖ የተገለጠው ይሄ የተቆጣ ጥሃቱና ውድመቱ በዚያው ልክ ስለሆነ፣ ስለዚህ የሰው ልጅ እንደምናየው እንዳጭርነቱ እና እንደ ጠባብ ጥረቱ እንዳጭር ቁመቱ ተራ አይደለም። በጣም ማውደም የሚችል ነው። ታውቃላችሁ፣ በዓለም ላይ የአቶሚክ ቦምብ የሰራ የሰው ልጅ ነው እንዴት፣ ትውልድና ትውልድ የሚያጠፋ የኬሚካል ጦር መሳሪያ የሰራ የሰው ልጅ ነው። እና በጣም ብርቱ ጥቃት ነው የሚያደርስ ሰው በሰው ልጅ ላይ። ሰው ሰው መፈራትና መጠንቀቅ ይገባል። ከሰዎች ተጠንቀቁ ብሏል ጌታ ኢየሱስ ክርስቶስ። ያ ማለት ሰውን እየፈራኩት ተበረታችሁ ኑሮ እያልኩኝ ሳይሆን፣ ግን ምንንቀው አይደለም ነው። ምንንቀው አይደለም። ለምን? የሚያስነሳው ተግዳሮት ፈተና ማዕበልና ጎርፍ ሱናሜን ማዕከል የሚችል ነው። በሰው ህይወት ውስጥ ግን ደግሞ ከሱ የሚበልጥ ደግሞ ሌላ ነገር አለ። ምን ይላል እግዚአብሔር ቃል እናንብቡ። ቅዱስ ዳዊት ቁጥር ስድስት ላይ መዝሙር 23 ላይ ቁጥር ስድስት ለጥርሳቸው ንክሻ ያላደረገን እግዚአብሔር ይባረክ ይላል። ምን አይነት ድንቅ የሆነ ቃል ነው። ለጥርሳቸው ንክሻ ያላረገ እግዚአብሔር ይባላል። አሜን በእውነት አሜን። ጥርሳቸው ውስጥ ገብተን እንደ ማስቲካ ወይም ደግሞ እንደ ምግባቸው አኝከው ሳይበሉ ወይም ጥርሳቸውን እያንገጫገጩ ሊያጠቁን ሳይመጡ ወይም ጥርሳቸውን ከፍተው እየሳቁ ገጥመው እየሳቁ በእኛ ላይ ከመቀለዳቸው በፊት ቀድሞ የደረሰ እግዚአብሔር ይመስገን ማለት እና ቅድም ነገራቸዋል። እናንተ እስራኤል የእግዚአብሔር እስራኤል በደሞ እስራኤል ያደረጋችሁ ሆይ ሰዎች ሊነሱባችሁ ይችላል፣ ግን እስራኤል ይበድላል። ከላይ እናንተ እስራኤል ወይ እናንተ እግዚአብሔር ያዕቆብ ነፍሳችሁን ከአዳኝ ወጥመድ ያድናል ነው ዋናው መልእክት። ከጥርሳቸውም ንክሻ ያድናችኋል። አነጋ ላላችሁ ሰዎች፣ አልመሽ ላላችሁ ሰዎች፣ ይሄ ወር ረዝሞባችሁ፣ ይሄ ቀን እረዝሞባችሁ ለምትጨነቁ ሰዎች አለቀ ያላችሁ ሰው፣ ለሚያስቸግራችሁ ሰዎች እግዚአብሔር ለጥርሳቸው ንክሻ አያረገን። ይህን ወቁ አያረገን። ልባችሁን መለስ አርጉ። አይኖቻችሁን ወደ ተራራ ወደ ሰማይ አምላክ መለሱ፣ መለሱ። ወደ ታዳጊያችሁ መለስ አርጉ። በእግዚአብሔር እመኑ። ትልቁ መውጫ መንገድ በእሷ ምኖ መሻገር ነው። እመኑና፣ እመኑና ጠብቁት። ዳዊት ያየውን የኖረውን ነው የሚነግረን። ዳዊት ልቦለድ ደራሲ አይደለም። የሕይወትን ጭማቄ ጭማቂ ነው እዚህ ጋ ያስቀምጠልን። ስሙ ለጥርሳቸውን እሻ ላርገን። እግዚአብሔር ይባረክ ይባረክ። እርግጥ ያለ ምስጋና ነው ይባረክ በጣም ማለት በቃ ምን ብል? የምስጋና ወፍራም ምስጋና እግዚአብሔር ይመስገን። ነፍሳችን እንደወፍ ከአዳኝ ወጥመድ አመለጠች። ወጥመድ ተሰበረ፣ እኛም አመለጥን። አሁን ሰው የሚያስነሳው ማዕበል ወጥመድ ሆኖ አንዳንዴ በዙሪያችን ሊሆን ይችላል። በዙሪያችን ከረገጥ ነው ወጥመዱ እንዲዘም ሆኖ ይጠመድብናል። በተለያየ ጉዳይ ሰው ሊያጠምደን ይችላል። ወይ አምነነው ሊሆን ይችላል የሚያጠምደን፣ ወይ ተዝዳድከን ይሆናል የሚያጠምደን። በዛም በዚህም ብቻ በወጥመድ መካከል የቆመች ነፍስ ሆነን እናቃለን። በእውነት በእውነት በእውነት እኔ ሆኜ አውቃለሁ እናንተም እንደሆናችሁ እርግጠኛለን። በማናስበው ሁኔታ እግሮቻችን ስር ወጥመድ እናገኛለን። ግን ይዞን አያውቅም። አሁን እዚህ ጋር የሚናገረው ሰውዬ ይዞት አያውቅም የያዘው የሰማይ አምላክ ስላለ ነው። እናንተም ያልተያዛችሁት በሰማይ ወበ አባታችሁ ረዳት ነው። ነፍሳችን እንደ ወፍ ከአዳኝ ወጥመድ አመለጠች። ወጥመድ ተሰበረኛ እኛም አመለጥን። የተያዙ በወጥመድ ውስጥ የተያዙ አእዋፍ ወጥመድ ውስጥ ሲሰበር ነው የሚያመልጡት፣ አለዚያ ጠላት እስኪመጣ ድረስ ወጥመድ ውስጥ እየተጨነቁ ይቀመጣሉ። እጁ ላይ ያልጣለን የሰማይ አምላክ ስሙ ይባረክ። እጁ ላይ ያልጣለሽ ጠላትሽ እጅ ላይ ያልጣለሽ፣ ወጥመድ ውስጥ ተቀምጠሽ እንድጠብቅ ያዳረገሽ፣ ሰብሮ ያሳለፈሽ እግዚአብሔር ስሙ ይባረክ፣ ይመስገን ወንድሜ እግዚአብሔር ወጥመድ ሰብሮ ያሻገረ ስሙ ይባላል። ስንት አይነት ችግር ይገጥመዋል የሰው ልጅ። አንዳንዱ ሰው በእጁ ህይወት ያልፋል። ሳቅ መኪና የነዳ ሊሆን ይችላል። አንዳንዱ ሰው እዳ ውስጥ ይገባል በማያውቀው ሁኔታ የባንክ ገንዘብ ይሆናል፣ የመንግስት ገንዘብ ይሆናል፣ እዳ ውስጥ ይገባል። አንዳንዱ ሰው ይጠፋበታል ዶክሜንት፣ ንብረት፣ የሚያስጠይቀው ነገር ለሰው ዋስ ሆኖ ሰው ይጠፋበታል። ወጥመድ ውስጥ ገብቶ ስንት ወጣ፣ በእግዚአብሔር ረድኤት ስንት ስንት አምኖ የተበላ ሰው አስጠግቶ ሰው የበላው ሰው ሰው ጉድ ሊያደረገኝ ነበር ስንት ሰው አለ እናንተ መካከል እና እግዚአብሔርን ግን ማመስገኛ መንገድ ነው ይሄ መቼም መቼም መቼም መቼም እንዲህ አይነት ህይወት እንዲህ አይነት ኑሮ እግዚአብሔርን የምናይበት ነው። አይኖች ከተከፈቱ የተኳለ አይን ካለ ወጥመት ተሰበረ እኛም አመለጠ ይልና መዝሙረ ዳዊት ሲዘጋው መዝሙሩን መዝሙረኛው ዳዊት ረዴታችን ሰማይና ምድርን በሰራ በእግዚአብሔር ስም እንዴት ወጣው? ዋይ ለምን ወጣው? ሀው እንዴት ወጣው በረዴታችን በእግዚአብሔር ስም ወጣ። እግዚአብሔርን አምኖ ነው ይሄ ሰውዬ ይሄ መዝሙረኛ ሰው የወጣው ከዚህ ጉድጓድ፣ ከዚህ ማዕበል፣ ከዚህ ከፍተኛ አደጋ። ስለዚህ ዳዊት ከወጣ እኔ ሞጣለሁ፣ አንቺም ትወጫለሽ፣ አንተም ትወጣለህ ማለት ነው። ይሄ ነው በቃ የዚህ መዝሙር ዓላማ፣ ትወጣላችሁ ነው። ከባባድ አስፈሪ አደገኛ ነገሮች ከፊት ለፊታችሁ ይኖሩ ይሆናል፣ ግን ትወጣላችሁ። ይሄን እውነቱ አልፈ ነው የምንናገረው። ታሪክ እኮ እየኖረ ስላወጣን ነው ስላሻገረን ነው። እግዚአብሔር ያሻግራል ያድና። ላንተ ማመን እግዚአብሔር አንተን ማመን ያሻግራል ያድና ያድናላንተን ማመን እግዚአብሔር አንተን ማመን

ክርስቶስ ላንጨማ ። እንግዲህ ይህንን ነው የምንዘምረው። እግዚአብሔር ቸርነቱን ሲያበዛ ምሕረቱን ሲያበዛ ረድኤቱን ሲያበዛ፣ ረድኤታችን እግዚአብሔር እንደሆነ፣ አሻጋሪያችን እግዚአብሔር እንደሆነ የምናይበት ነው። ምችም ሁሌ ነው የምነግራችሁ፣ ከእሱ ጋር ህይወት ተአምራት ናት። እግዚአብሔር ልጆች፣ ከእሱ ጋር ህይወት ተአምራት ስለሆነች፣ ተአምራት ለማየት ደግሞ ተግዳሮት ሊገጥመን ይችላል። ወይኑ እንዲጠመቅ ወይኑ ማለቅ ነበረበት። ሽባው እንዲፈወስ ሽባ መኖር ነበረበት እና በህይወታችን የሚገጥሙን አንዳንድ አስፈሪ ነገሮች ወይም የሚያስጨንቁ የሚያስተነግጡ ነገሮች በእግዚአብሔር ረድኤት የምናልፋቸው እንደሆኑ ማወቅ ይገባናል። በፍጹም ስልጣን በኛ ላይ የላቸውም። አንዳንድ ጊዜ በራሳችን አመለካከት ስልጣን ሰተናቸው እንዳንጎዳ መጠንቀቅ አለብን። ስልጣን ሁሉ በሰማይ በምድር የሚገባው አለቅነትና ስልጣን በጫንቃው ላይ አለ የተባለ በቤተልሔም የተወለደ ጌታችን ነው። የኛ ባለስልጣን የኛ ኑሮ ገዢ አስተዳዳሪ እሱ ነው። የፍቃዱ ኃይል ነው የሚመራ። ስለዚህ እኛ እንደዚህ ብለን ምናምንና ምንኖር ከሆንን የሚያስፈራሩን በእኛ ላይ ስልጣን የላቸው። ስለዚህ የምትጨነቁበት ጉዳይ ፊትለፊታቸው የቆመ ሰው እየዛተባቸው ያለ ሰው ጫፋችሁን እንደማይናካወቁ ጣፋችሁን እናንተን የነካ የአይኑን ብለን የነካን ይመስላል ይላል እግዚአብሔር። አንተ እንኳን ልጅህን፣ አንቺ እንኳን ልጅን አታስነኪም። ስለዚህ እግዚአብሔርን በማመን ይሄ ቅዱስ ቃል እንዴት እስራኤልን እንዳሻገረ ሰምተናል። በዚህ ቃል እየበረታን የሚገዳደሩንን በእውነትም ልንቋቋማቸው እንደማይችሉ አምነን ልንቀፍጣቸው ይገባል። ከፋይንካችሁ ቤተሰቦች ዜ ቸርነት እነታችን ቤታችን በረከት የመዳት ጥበቃ አብሮን ይሆን። ይህን ቻናል ሰብ ሰብስክራይብ በማድረግ ቤተሰብ መሆን አትርሱ። ሁልጊዜ ትምህርቱን አካፍሉ። ያላችሁን አስተያየት ጻፉ። በጸሎት አስቡን። ክፋይንካችሁ ከሳ አሸናፊ ገብረማርያም ነኝ። ደህና ቆዩ።